ሰላም ዲናችሁ በያላችሁ በጥሩ ነገር ሰላም ነው አሽይና አሽይና አንድ ያላችሁ ሞኝላችኋለሁ ቢሶች ስትገቡ እንደሉ ማለት ላይ ክነ ሽር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ድም ሚዛናችን ይዘን መጣን። እንግዲህ ወደ አውሮፓ እና ወደ ካናዳ፣ ወደ ተለያዩ የዓለም አገሮች፣ ወደ ውጭ አገር እንሉ ካለን የሚሉ ድርጅቶች ናቸው። እንግዲህ ይሄ ነገር በተደጋጋሚ ጥንቃቄ አድርጉበት መንግስት እኔ ወደ ካናዳ እና ወደ አንዳንድ አገሮች ለዚህ ለዚህ ጉዳዮች ፍቃድ አልሰጠሁም እያለ አንዳንድ ድርጅቶች ግን በሌላ ላይ መገናኛ ላይ ትልልቅ ቢሮችን ከፍተው ንግድ ፍቃድ አውጥተው ቲን ኖምበር ይዘው ማስታወቂያ እያሰሩ ይህን ነገር ህብረተሰቡን እያወናበድ ነው፣ እያጭበረበሩ ነው። በዚህ ነገር ላይ ትኩረት ይደረጉበት፣ ዜጎችም ጥንቃቄ አድርጉ ብለን በተደጋጋሚ ተነግረናል። አትሶምም እኛ ምን እናድርግ? እሺ ማስታወቂያ የምትሰሩ ግለሰቦችም እባካቸው እናንተ የምታገኙትን አራት ሞ አምስት መቶ ሺህ ወይ አንድ ሚሊዮን ብር አይደሉም ማየት ያለባቸው። እንደዚህ አይነት ነገር ይሳካልናል ብለው በሬ ሽጠው መሬት ሽጠው አራጣ ገብተው በየገጠሩ ገበሬ በባዶ እግሩ የሚሄድ ገበሬ ልጅ ከተሳካለት እኔ ዋጋ ልክፈል ይራበኝ ይጥማኝ ብለው የሚገቡበት ነው። እባካችሁ እነ ዳንኤት ብዙ ጊዜ እንደዚህ አይነት ማስታወቂያ የምትሰሩ እነ ዳንኤት አላቸው፣ አቦል ቲቪ ላይ የሚተላለፍ ቃና ቲቪ ላይ የሚተላለፍ እነ ሙላ ለምታደሰው በጣም የምናከብራቸው ትልልቅ አርቲስቶች እንዲህ አይነት ማስታወቂያ ስትሰሩ፣ ብዙ ሰው መበደሉን እወቁ። ብዙ ሰው መዘረፉን እወቁ። ስለዚህ ካልሆነ፣ ከተቻላች እንደዚህ አይነት ማስታወቂያ አትስሩ ከሆነ በኋላ ማስታወቂያን ከሰራቸው በኋላ እኔ ይህን ማስታወቂያ የሰራሁት በዚህ በዚህ ምክንያት ነው፣ እንዲህ እንዲያሉ ዶክመንቶችን አሳይቶኝ ነው። ነገር ግን እንዲህ ያሉ ሰዎች ተበድለዋል፣ ተገፍተዋል፣ ችግር ውስጥ ወድቀዋል ብላችሁ ደግሞ እርዱ፣ የተቸገሩትን እናንተን አክብረው ነው የመጡት እናንተን አምነው ነው የመጡት። እኔ ለዚህ ነው ማስታወቂያ አልሰራ። እኔ የዳይፐር የአራት መቶ ብር ዳይፐር ማስታወቂያ፣ የማስቲካ ማስታወቂያ አልሰራም። እኔ ሎምን ስለማልችል አይደሉም እኔ ሁለት መቶ ሰላሳ ሺህ ሰብስክራይበር በላይ ያለኝ በየቀኑ ሚዲያ ላይ ሞታ ሰው ነኝ። አነሰም በዛ መስራት ይችላሉ በእርግጠኝነት ነው። ነገር ግን እኔን አምኖ መጣ አማን ሪል ስቴት ገዝተው ንብረቱ እንዲዘረፍ በሚሊየን እኔ 500000 ወይ 1 ሚሊዮን ብር ለማገኘው እኔን ብለ የመጡ ሞታ ሰዎች በሚሊየን እንዲዘረፉ ስለም አልፈልግ አልሰራም። ማስታወቂ እና አንሰራም ማለት ሉመድ ግድ የላቸው ወንደችም ምን ውድ ጡት ማሻዣ፣ ውድ ፓንት፣ ውድ መኪና፣ ውድ ቤት ለመግዛት ሲባል የድሃ ልጅ በሬውን ሽጦ ንብረትን ሽጦ እንዴት ነው ምንወላው፣ ምናስበላው፣ ምንዞርፈው፣ ምናዘርፈው? እኔ ለምሳሌ እኔ እናንተን በሆን ለምሳሌ፣ አንድ ሰው መጣ። እኔ የከሎ የከሎ የሚባል ኮንሱልተንሲ ወደ ውጭ ሀገር ወደ ካናዳ ወደ አውሮፓ እልካለው እና ማስታወቂያ ስራልኝ አለ። ማን ማን ልካሃል? ይሄ ነገር ህጋዊ ፈቃድ አለው ወይ? ንግድ ፈቃድ ማውጣት ማለት ህጋዊነ ማለት ብቻ አይደለም። ለምን ንግድ ፍቃድ አውጥተው መሀል ላይ ውንብድና ሊሰሩበት ይችላል። ስለዚህ መንግስት ደርሶ እነዚህ ሰዎች ወደ ህግ እስኪወስዳቸው ድረስ መሀል ላይ የሚያጭበረብሩ ሰዎች ሊኖሩ ይችላል። እና እነማንን ወስድሃል? እርግጠኛ ነው ወይ? በዚህ ጉዳይ ደንበኞች መጥተው ቢጉላሉ ግን ድርጅታችን በአደባባይ ነው ማጋልጠው። እኔም ጭምር ከሳቸዋለሁ። አንደኛ እኔ ለምሰራው ማስታወቂያ ስሜንም ያስጠፋል ወገኖቼንም ያስጎዳል ይጎዱብኛል። ስለዚህ እንዲህ ያለው ክፍተትና ቁሬታ ከመጣ ግን የድርጅታችን ስም በአደባባይ እንዳስተዋወቅ በአደባባይ አዋርደዋለሁ ብዬ እፈር መላጫ አለው። እሺ፣ አይልም አሁን አረጋ ነበላቸው ማስታወቂያ ያሰሩ እንደዚህ በተላቸው ማለት። ስለዚህ እባካቸው እነዳናይትም ሆነ ሌሎች ሰዎች የምታስተዋውቅ እነሸትምን ትልልቅ ስም በማስታወቂያው ዙሪያ ያላችሁ ግለሰቦች ኃላፊነት ውሰዱ። ምናልባት ህግ ባይጠይቃቸው ህሊና ይጠይቃቸዋል። ህሉና ይጠይቃቸዋል። ህግ ምናልባት ንግዱ ፍቃድ አይቷል አርጋል ምናምን፣ ስለዚህ እነሱ አይጠየቁም ሊሏቸው ይችላል። ግን ሉናቸው ይጠይቃቸው። ዳናት ባስተዋወቅሸው አንድ የውጭ አገር ጉዞ ላይ አንድ ሰው አራጣ ተበድሮ ቤትን ሽጦ ንብረቱን አስይዞ ለምሳሌ ይህን ነገር ውስጥ ገባበት ባይሳካና ይሄ ሰው አንገቱ ጎመድ ላይ ቢንጠለጠል ደስ ይልሻል? ይበላልሻል? ይዋጥልሻል? ኃላፊነት ውሰዱ ውሰዱ።

የተለያየ የረቆቀ መንገድ ሊጠቀሙ ይችላሉ። እናንተ ግን ጥንቃቄ አድርጎ ውል ስትጀምሩ ምን ብላችን ነው የምትጀምሩት? ብዙዎች የሚጀምሩት እኛ አምሳ ሺ ነው የምናስከፍል ሞተ ሺ ነው የምናስከፍል። ሞተ አምሳ ሺ ነው ይላል። ሞተ ሺ ከከፈልክ ቪዛ ከመጣል በኋላ ነው ቀሪኑ የምትከፍለው፣ ካለህ ቪዛ ሳልመጣ አንድ ብር አልጨምርም። ሞተ ሺ ከስረ ከሆነ ይክሰር አበቃ። አንዱ ኪሳራ ሌላ ኪሳራ። አይ ሞተ ሺ ኮፍያ ያለው እንግዲህ እምቢ ብላቸው ሞተ ሺ ከሚከስር ሁለት ሞታ አሽል ይጨምር አይሰራም። እንዴት ጭንቅላታቸው አይሰራም ወይ? ጭንቅላታ ሁሉ የጀመራችሁት ውጪ አትክፈሉም። አምሳሽ ከተበላ ይበላል። ከዚህ በኋላ ሼር አርግት፣ ሼር አርግ ደግሞ ላይክ ሼር አድርጎ ለሌለች ይድረስ። አትስሙም። እኔ እኔ እኮ ምንም አያገባኝ። እኔ ስለማያስችለኝ ነው የምናገረው። የራሳችንን እንጀራ እየዘጋን የእናንተ እንጀራ ላይ ጥብቅና ምንቆመው ምክንያት ወገኖቻችን ስለሆናችሁ ስለእናንተ ስለምንቆረቆር ነው። ቤት ስትገዙ፣ መኪና ስትገዙ፣ ወደ ውጭ ሀገር ስትሄዱ ቅናሽ አለው ብላችሁ ዘው ብላችሁ አትግቡ። መውጫውን አታገኙት። እነግራችኋለሁ፣ አሁንም እነግራችኋለሁ። አሁን ሰሞኑን በሪልስቴት ጉዳዮች ላይ እነግራችኋለሁ። መውጫውን አታገኙት። ጥንቃቄ አድርጉ። አይ እኔማ ከብት ነኝ እንጂ እንደፈለገው ታረድላችሁ። መብት ነው መብት ነው እንዴት ነው ባላለቀ ጉዳይ ላይ ለምሳሌ ሰ አምስት መቶ ሺህ ብር ማለት መአት የቤት እቃ የሚገዛ መአት ነገሮችን የሚሰራ አነስተኛ ቢዝነስ የሚከፍት ነገር ነው። ምንም ነገር በእጅ ሳይገባ እንደ ከፈል ሲሉ ዝም ብለህ እንደ ከብት ትጎተታለህ። ማን ያስተዋውቀው? ለምን ጆ ባይደን፣ ትራምፕ አያስተዋውቀው? ለምን ፑቲን አያስተዋውቀው? አሁን ፑቲን ወርደ ማስታወቂያ አይሰራም። ተቆላች ፑቲን እንኳን ቢሰራው አያገባህም ነው ሰዎችን ለማማለል የሚደረግ የወቁልኝ የማማለል የታማኝነት ቅቡልነት ለማግኘት የሚደረግ መሯሯጥ ነው ማስታወቂያ። ምን ማለት እንደሆነ አታውቁትም እንዴ? እማያምነውን የሚጠራጠረውን ሰው እንዲያምን ለማድረግ የሚደረግ ጥረት ነው። ስለዚህ እነዚህ ሰዎች ምን ያክል ርቀት ሄደዋል? አምሳ ሺህ በቂ ነው፣ ስልሳ ሺህ በቂ ነው፣ ሰባ ሺህ በቂ ነው። እንደው እጅግ በጣም አብዳቸዋል ከተባለ መቶ ሺህ ብር ነው መክፈል ያለባቸው በጣም አብዳቸዋል ከተባለ

እኔም ብበላ ምን አይደለም። በቃ መበላታችን እንደሆነ አልቀረም። ተው ውስጡ ባል አትሰሙ። የሆነ አውሮፕላን እንደዚህ አድርጎ ቪዛ ምናምን በሩ ላይ ይለጥፋል። በቃ አውሮፕላን አውሮፕላን ስታይ በቃ ትወራላችሁ ማለት ነው፣ ትሄዳላችሁ በቃ እንደ ለምን ታወጣ? ለአራት መቶ ሺህ ብር ለምን የፈረንጅ ላም ገዝተህ እዛ ቤት የአያቶቹ መሬት ላይ አታረባም እንዴ? ስድስት የፈረንጅ ላም ይገዛል። አሁን አረጋ እኮ ነው። ማንም ተራ መሐይም እኮ ነው። ደግሞ የሚጫወቱባቸው እኮ ተራ ቆረቀንዳ። የተማራች ሰዎች ስንት ቁም ነገር ላይ የምትውሉ ሰዎች፣ ማንም ምናምንቴ እንደ ፈለገ ሲቀለድባቸው እንደ በግ ትጎተታላችሁ። ለምንድን ነው የምጨምረው? ውላችን ስንት ነው የሚለው። በሞተ ሺ እወስዳችኋለሁ፣ ብዙዎቹ የሚሉት እንደዛ ነው። የፕሮሰስ አምሳ ሺህ ትከፍላለህ። ሌላው ሞተ አምሳ ሺህ ብር ሲመጣ፣ ቪዛ ሲመጣ ነው የምትከፍለው። እሺ ከዛ በኋላ አይ፣ እንደዚህ እንደዚህ ስለተባለ ኤምባሲ በዚህ ስለጠይቀኝ ሞተሽ ጨምር። ለምን ፕሮሰስ ማስጀመሪያ ከተባለ ፕሮሰስ ማስጀመሪያ ነው አበቅ። እንደ አፋር ግመል ዝም ብለ ሰው ይጎትታቸ አለ አፋር መቶ ግመል አንድ ሴት ከፊት ትጎትታቸ አለ። እንደዛ ሆኗል ሕዝባችን። አምሳ ሺ ነው ብላል። አምሳ ሺ ፕሮሰስ ማስጀመሪያ ነው ሌላውን ቪዛ ሲመጣ ነው ብላል። አበቅ። መሬት አይገዛልህ ከብት አይገዛለህ ቤት አይገዛልህ። ምንም እኮ የለም እኮ ምንም እጅ ላይ የሚገባ ነገር ከሌለ ለምንድነው አራት መቶች የምትከፍለው? ዝከፍሎ ንገረኝ እስኪ አንተ ንገረኝ እና ለዛ የተማራችሁ ለዛ የቤተሰብ ኃላፊነት የወሰዳችሁ ለዛ ትልልቅ ሰዎችን እንዲያለ ቁማር ውስጥ የምትገቡት? እና እኔ በጉሌ ጉዳይ በጣም አስቸጋሪ ነው፣ አሳሳቢ ነው። እግዚአብሔርን መፍራት ቀርቷል። ሰውን ማፈር ቀርቷል። ማፈር ሰው ማፈር ሆዳችሁን ብቻ የምትበሉ ሰዎች አላቸው፣ እውነት ነላቸው። አብን አረጋይ እንደዚህ ያለው ነገር አታድርጉ። እንዲህ የምታደርጉ ሰዎች ሄዶ ሄዶ የሆነ ቀን እንጎናኛለን፣ የሆነ ቀን የተገናኘለታ። ግን ዋ ለእናንተ፣ አብን አረጋይ ዋ። ነገራች እንዲህ እንዳወናበዳቸው አትቀርሙ፣ ቀን ይመጣል። እያንዳንዱ ቀን እያንዳንዱ ወንበዴ የምትጋለጡበት ቀኑ ይመጣል። የዛን ጊዜ እንኳን ለእናንተ ለቤተሰባቸው አንራራም። ይህ ሰው ጨርሶ አረምን ይሆናል። በሰዎች ወንባ ይደሰታል። እንደ ከወሎጋ ድረስ ከአምቦ ድረስ ይሄ ነገር ቢሳካልኝ ብሎ መሬት ሽጦ የሚመጣ ሰው አያሳዝናቸው። ከጎጃም ድረስ ከምንጃር ከሻ ድረስ ይህን ብሎ የሚመጣ ሰው አያሳዝናቸው እና ጥንቃቄ አድርጎ ይሄን ሀሳብን ሀሳብ ሽሞቻቸው ላይ ክ አድርጎ ሼር አድርጎ አታረጉትም። እርግጠኛ ግን በቃ ይሁን እንደዚህ ይሄ ሀሳብ ነው። መልካም ቀኑላቸው። ፒስ